ሰላም እንዴት ናቸው? ቤተሰቦች አዲስ ሴሳ ይባላለሁ። ኢቲ ልንጀምር ነው። እንድትከታተሉ እንድትከታተሩ አይ አይ ሰላም። አሁን አዲስ ልጀምር ነው ልንጀምር ነው። ያው እንግዲህ ሰላም ሰላም! እንዴት ናችሁ? ስሜ አባይነሽ እባላለሁ እና አሁን ዩቲዩብ ቤተሰብ ከአንድ ላይ ልንጀምር ነው። እስኪ እንድትከታተሉን በአክብሮት እንጠራቸዋለን። እኔ ነው። ሰላም ሰላም! እንዴት ናችሁ? ደህና ናችሁ ወይ? አዲስ የዩቲዩብ ቻናል ልንከፍት ስለሆነ መጀመሪያ ራሳችን እናስተዋውቃችሁ ብለን ነው። ከዛ በኋላ በተለያዩ ነገሮች የምንመጣ ይሆናል። በአዳዲስ አዲስ ነገሮች እንመጣለን። ይህ በምታዩት ቤተሰብ ከዚህ በኋላ የሚገርም የሚገርም ስራ ይዘን የምንመጣ ይሆናል። ታ የታወሪያትልራሽንስምሽኖችአንቺ አውሪ መጀመሪያ ውድ ቤተሰቦቻ ሰላም፣ ሰላም እንዲናችሁ ቤተሰቦች አዲስ ሰይ ይባላለሁ። ኢቲ ኢቲ እንጀምር ነው። እንዴት ከተ እንድትከታተሩ እሺ። ሄሎ ቀርታለች እንሻዩ፣ በእምነት እንጣለ። ሰላም ሰላም የዩቱብ ቤተሰቦቻችን አሁን ዩቱብ ልንጀምር ስለሆነ በአክብሮት እንድትከታተሉ እንጠይቃለን። ጎበዝ፣ ስሜ በእምነት ሲሳ ይባላል። የስራ ድርሻሽ ተማሪ ነኝ። የስራ ድርሻ ተማሪ ነው። ምን ልትሰሪ አስበሽ አለዋል? አሁን ልትሰሪ ያሰብኩት ዩቱብ ነው እና በቤተሰብ ከቤተሰቦች ጋር አንድ ላይ ልንሰራ አስተማሪና አዝናኝ የሆነ የሚጠቅም ለተመልካች ልንለቅ ነው እና በክብረት እንድትከታተሉን እንጠይቃችኋለን። እሺ ሌላ የሚፈልጋል የሚያወራ ትንሽ ትንሽ የሚያወራ ስጫት የሚያወራ ካለ ተውረት ምን መስራት ትፈልጊያለሽ? ምን ታሌንት አለች? ታሌንት ማለት ምን ደስ የሚለው አሶን አዝናኝ ማለሽ የምታስቢው አዝናኝ የሆነ በቃ በቃ አዝናኝ የሆነ ነገር እናንተ አቀርባለሁ። ታሌንት ማለት የሆነ ደስ ነገር ስትሰሪ ወይም የተለየ ተለየ ምናምን። ማዝናናት ማዝናናት፣ ብቻ ነው በቃ አዝናናቸው አንቺስ? ምንድን ነው ፍራንክ እና ይህ ፈተናዎች ምናምን ለተመልካች በዛውም ሽልማት እናዘጋጃለን። እያያችሁ እኛ የሰራ ነው እንድትሰሩ ታላላቅ ቻሌንጅ እኔ የሰራለሁ ብዬ አስባለሁ? አለ፣ የእጅ ስራዎች ስ ማቅረብ ይቻላል። በዛው ስራችንን እያስተዋወቅን አሁን እኔ ብዙ ታይለንቶች አሉ፣ የእጅ ሙያዎች አሉ እ የእጅ ስራዎች አሉ፣ በዛው አስተዋውቃለሁ። ቀሚስ ትሰራለች፣ ብዙ ነገር ትሰራለች፣ በዛው የምታዩት ይሆናል። ናሽ ሌላ የለ ታንቲን ታቴቴው ጨረስን። እኔ ለነገቱ በቃ እና ከዚህ በኋላ እንደምታዩት አዝናኝ አዝናኝ ይሆን ሁላችንም የሚገርም የሚገርም ነገር ነው። ይዘን የምንመጣው ከዚህ ያለ ነው። ሁላችንም ቤተሰብ ነን። ቻናሉን በቤተሰብ ስም ነው የሚከፈተው። ሁላችንም አውቃችሁና ደግሞ እያንዳንዳችሁ የምታዩት ስማችሁን ከእኛ ጋር ቤተሰብ መሆን የምትፈልጉ ካላችሁ ኮሜንት ላይ ስማችሁን ጻፉልን፣ ሰብስክራይብ አድርጉልን። ከዛ በኋላ ደግሞ ቪዲዮውን እያያችሁ ያልተመቻችሁ ነገር ካለ በኮሜንት አሳውቁን። ሰብስክራይብ አድርጉ። እናመሰግናለን።